አየሁ አየሁ ከምነግርህም በላይ ልብህ ርቋል እንደ ሰማይ እያለች፣ እንግዲህ ሀይሚዬ ለቡራዬ እየዘፈነችለት መታለች ማለት ነው። ዋው ዋው ዋው! ግን ሁሉንም ነገር እችላለሁ፣ ችግር የለውም እያለች ነው። አያቸኋል ለሚወዱት ሰው ብዙ መስዋዕት ይከፈላል። እና ሀይሚዬ፣ እኔ ቆንጆ ምርጥ ሙዚቃ ነው የጋበዝሽው፣ ሰዓቱን ጊዜውን የጠበቀ ማለት ነው ቡራጌን በነገራችን ላይ በህንድኛ ገብዟታል። ሰምታችሁት ከሆነ በህንድኛ ህንድ ነው ግን የእሱ ራሱ የፍቅር ዘፈን ነው ማለት ባክሽ ባክሽ ተረጅኝ የኔ ጽጌረዳ አበባ ነው የሚለው ማለት ነው እና የሚገርም ነው የሚገርም ነው፣ ደስ ይላል። ነገር ግን ያው እስኪ ዛሬ በምን የሚመጡ ነው የሚመስላችሁ? በቃ የዛሬው ቪዲዮ ግን አንድ ላይ መምጣት አለባችሁ እርቅ ፈጥራችሁ። እኛ እራሱ ጨነቀን እኮ ጨነቀን፣ ተጨናነቅን እኛ እራሱ። የኔ ምርጦች አንድ እና ሀይ ንጌኒ ቆንጆ፣ አይዞሽ። አንዳንድ ጊዜ ይውላችሁ በፍቅር ላይ ብዙ ፈተና አለ። ሁሌም ደስተኛ ሆነን አንኖርም፣ እንፈተናለን። ያንን ፈተና ደግሞ ጠንክረን መውጣት አለብን፣ በቃ መውጣት አለብን እና አንቺም ደግሞ በጣም ጠንካራ ነሽ፣ ጎበዝ ነሽ። ለፍቅር ብዙ መስዋዕት ይከፍላል እና ያን መስዋዕት ከፍለሽ ግን ቡራዬን በፍጹም አሳልፈሽ ለሌላ ሰው መስጠት የለብሽም። ሰሞኑን ያው ስሜታዊ ስለሆነች ስለተናደድሽ ምናምን ሄዱ በአብራችሁ መኖር ትችላላችሁ ምናምን ምናምን አልሽ እንጂ እንደማጨክኒ በደንብ ይገባኛል እኔ ማለት ነው ያው ስሜታዊ ስንሆን ብዙ ነገር እንላለን። ለዛ ነው ሀይሚዬ፣ አሁንም ቢሆን ቡራዬ ያንቺ ነው። በጣም ታማኝ፣ ጠንካራ፣ ጎበዝ ለሴት ልጅ ክብር ያለው ወንድ ነው ያጋጠመሽ። አንቺም ደግሞ እንደዛው በጣም ብለ ሴት ነሽ አስተዋይ። በቃ ብለህ አስተዋይ፣ ጠንካራ፣ አትበገሪም ለብዙ ነገር ማለት ነው እና ያ ያ ነገር እኔ በጣም ያስደስተኛል ሀይሚዬ ወደፊት እንጂ ወደ ኋላ የለም። በቃ ላሉ ባልታ ለወሬ የፈለገ ነገር ቢመጣ ማለት ነው እጅ መስጠት የለብሽም ፈጽሞ ማለት ነው። ከዚህ በኋላ ሀይሚዬ፣ የእኔ ቆንጆ ብዙ ነገር ሊያጋጥምሽ ይችላል ከዚህ በኋላ ማለት ነው። ነገር ግን ያንን ነገር ደግሞ ማለት በመረጋጋት በመነጋገር ማለፍ ትችላላችሁ። እንደዛን ነው የሚለው ይሄ የተለያዩ ወረዱ፣ ወጡ፣ ቅብርጥሶ ቅብርጥሶ ለሚሉት ምንም ነገር ሶሲም፣ የራሷን ህይወት ትምራ። አሁን የሷ ራሱ ባል ማለት ነው በጣም ኦቨር ሆኗል አሉ። እንዴት እሱ ራሱ ሊረዳ አልቻለም? ቢያንስ ዩቲዩበር ለዩቲዩበር ትረዳዳላችሁ። እውነት ነው የምላችሁ። ዩቲዩበር ካልሆነ እሱ አሁን አስቡት፣ በጣም ሀርድ ነው። እሷ ራሱ ትዳሯን ነው የምትበት ነው ማለት ነው፣ በእንደዚህ አይነት ሁኔታ ና ትዳርሽበትን አለም። ሶሲዬ፣ እንግዲህ እግዚአብሔር ይሆንሽ ላንችም ባሏን እንደተቆጣ ነው ግን ያው አስረዳዋለሁ ምናምን እያለች ነበረ። እና ከባድ ነው ውዶችዬ። ሶሲም ከዚህ በኋላ እንዳይለመድሽ፣ ቡራዬም እንዳይለመድህ እንደዚህ ከበድ ያለ ፕራንክ ማለት ነው መማሪያ ይሆናል። በነገራችን ላይ ከዚህ ትማራለ ሀይሚ እንግዲህ አስቢበት። የሚቀጥለውን ፕራንክ ፕራንክ ማድረግ አለብሽ። ግዴታ ነው ግዴታ ነው። ፕራንክ አቆሙ አንልም እንዴ። ካለሱማ እንዴት ይሆናል? እኛ በምን ዘና ፈታ ልንል ነው እንዴ? መሆን አለበት ግን አግባብ ያለው ሰውን የማያጨናንቅ ክብራችሁን የማይነካ ነው። አሁን ይሄ አልጋቤስ ስለሆነ ነው ብዙዎቹን ያስቆጣው እንጂ ፕራንክ መስራቱ አይደለም። እና ያ ነው ፎቶ፣ ያው ኢዴት ነው ኢዴት እየተደረገ ነው እንጂ ብሩኬ ከእሷ ጋር ሲሳሳም ወይንም ደግሞ ሌላ ነገር አድርጎ አይደለም። ታማኝ ነው። ከእሷ ምንቶ ነው ምን አቶ ነው እንዴ? ከሷ ከሱ ምንድነው ዘፈን እኮ አለ፣ እንዴት ናት ትጠፋብኝ። ከእሱ ምን አጥቼ ነው ምን አጥቼ፣ ወይኔ ይቅርብኝ፣ ይቅርብኝ በቃ። ከእሱ ምን ጎሎኝ ነው ምን ጎሎኝ ነው? ሌላ ሌላ የማየው ነው ብቻ እንደዛ ሚላለና፣ ከሀይምዬ ምን ጎሎት? የፈለገውን ነገር ያገኛል። ጊዜ ጊዜ ጊዜው ነው ጊዜው ነው እንጂ የገደበው ማለት ነው። ምንም የሚያንሳት ልጅ አይደለችም። እንቁና ታሳሪ እምትወደድ ቅመም ቅመም ብልሀት አለ አይደለ? ቅመም ከቅመማ ምንም የምታጣው ነገር የለምና፣ ስለዚህ አንዳንድ ሰዎች የተሳሳተ ነገር እያወራችሁ ልጆቹን ወደ አልሆነ ቦታ አትልተቷቸው ነው የምላችሁ ሁዶችዬ። በተረፈ ቀጥሉበት፣ ሂዱበት፣ ሂዱበት መሄድ አለባችሁ በቃ ሄዱበት ነው የምለው እኔ አሪፍ ነው። አንዴ ንቅንቁት። ሁለት መቶ ኬ ጉዞ ወደ ሁለት መቶ ኬ ሐይሚዬ ወደ ሁለት መቶ ኬ መግባት አለባት። በዚህ ቪዲዮ እውነት ነው የምላቸው ቶሎ ቶሎ ልቅቅ ልቅቅ አድርጉልን በቃ እና በተረፈ ሰላሙን እመኝላችኋለሁ። ሁሌም ተደስታችሁ ነው እኔ ማየት የምፈልገው፣ ሁሌም ደስተኛ ሆናችሁ የእናንተን ክፉ ነገር አንፈልግም እኛ ስንት የምንወዳችሁ የምንጨነቅላችኋላችሁ፣ አስራ አምስት አይሆንም። እናንተ ለማለያየት የሚሞክሩት ለእነሱ ደግሞ ችግር የለውም አሉ እኮ እኔ ጋም እየመጡ መጥፎ ጥፎ መጥፎ ኮሜንት የሚጽፉ ማለት ነው። ለስሙ የወደዱ መስለው፣ ግን ችግር የለውም ችግር የለውም። ሁሉም ያልፋል። እማ ያልፍ ነገር የለም እና ዋናው የእናንተ ብቃት ነው የሚወስነው። ማለት ነው እናንተ ጠንካራ ሆናችሁ መጋፈጥ ተጋፈጡ። ምንም ወደዚህ ወደዛ ማለት አያስፈልግም። እንደዛ አኑራችኋለሁ። ውዶችዬ ማሮችዬ፣ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ባይ ባይ። ስለያችሁ በንባ ሳገኛችሁ ባበባ ሀይሚዬ ቡራዬ ወደፊት